ሰላም ሰላም! ውድ የሰሜ ዘሚካኤል ቶ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን፣ እኔ ሰላም ነኝ። ወደ ፕሮግራሙ የማይበረ ክርስቲያን እውነተኛ ማንነት ምንድን ነው? ከእኛ ጋር በሰማይ ያሉ ቅዱሳን ግንኙነትስ ምን ያህል ጥልቅ ነው? በየጊዜው የምንሰማው ሰንበቴ ማለት የእኔ ሰንበት የሆነው ለምንድን ነው? አከባበሩስ ውስጥ መጽሐፍ ቅዱሳዊ መሠረት አለው? ድሆችንስ ችላ ማለት ይቻላል? ዛሬ በኦርቶዶክስ ተዋህዶ ቤተ ክርስቲያን ልብ ውስጥ የሚገኙትን ማኅበረ በኩርና ሰንበቴ የተባሉት ታላላቅ መንፈሳዊ ምሰሶችን አብረን እንመረምራለን። ማኅበረ በኩር ይህ ምድራዊ ብቻ ሳይሆን ሰማያዊ ጭምር ነው። ቅዱስ ጳውሎስም በቤታቸው ያሉትን ማኅበረ ክርስቲያንም ሰላም በሉ ለማኅበረ እግዚአብሔር ዘብሔረ ቆሮንቶስ ማኅበረ ጳውሎስ፣ ማኅበረ አጵሎስ፣ ማኅበረ ኬፋ ላይደለ ማኅበረ እግዚአብሔር ለሚባለው በቆሮንቶስ ላሉ ምእመናን እያለ የጻፈ ይህንን ያስረዳ ዘንድ ነው። ሮሜ ምዕራፍ 16 ከቁጥር አምስት አንደኛ ቆሮንቶስ ምዕራፍ አንድ ከቁጥር ሁለት ላይ አንድ ንዑሰ ክርስቲያን መዝገበ ውሉድ የምትባል የልጅነት ማየ ጥምቀትን ተጠምቆ ክርስቲያን ሲባል ወይም ከክርስቲያን ማይበር ሲደመር ከህዋሳተ ክርስቶስ እንደ አንዱ ሆነ ማለት ነው። ምክንያቱም ሕዋሳት በራሳቸው ብዙ ሲሆኑ አንድ የሚሆኑት በራስ እንደሆነ በራስ እንደሆነ ቤተ ክርስቲያን ምእመናንም አንድ የምትሆነው በክርስቶስ ነውና፣ እንግዲህ እናንተ የክርስቶስ አካል ናችሁ እያንዳንዳችሁም የአካሉ ክፍሎች ናችሁ እንዳለ በአንደኛ ቆሮንቶስ ምዕራፍ 12 ከቁጥር 27። እንዲሁም እርሱ የቤተ ክርስቲያን ራስ ነው፣ በኵር እርሱ ለሁሉ ራስ ይሆን ዘንድ ከሙታን ሁሉ አስቀድሞ ተነስቷልና ብሎ ቆላሴያስ ምዕራፍ 1 ከቁጥር 18 ላይ ይነግረል። ሁሉንም ከእግሩ በታች አድርጎ አስገዛለት ከሁሉ በላይ የሆነ የእርሱን ለቤተ ክርስቲያን ራስ አደረገው። ኤፌሶን ምዕራፍ 1 ከቁጥር 22፣ አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 3። ማኅበሩን በዚህ ምድር ብቻ የሚቀር ሳይሆን በሰማይ ካሉ የመላእክት ማኅበር ጋርም አንድ ማኅበር መባል ገንዘብ ማድረግ ነው። ይህ ማለት በሰማይ ያሉ ማኅበረ መላእክት እንዳሉ በክብር በማይረግ በአነባበር እነርሱን የመሰሉ የነቢያት፣ የሐዋርያት፣ የሰማዕታት፣ የጻድቃን ማኅበረ አሉና ከነዚህም ሁሉ ጋር ኅብረት መፍጠር ነው። አባርያኮስም ያበክም ውሃ ባህለወ ማኅበረ ነቢያት ቅዱሳን ማኅበረ ሐዋርያት ሰባኪያን በማኅበረ ሰማይት መዋያን ወማኅበረ ጻድቃን በዱካን ወማኅበረ መላእክት ትጉሃን ማኅበረ ደናገል ወመነኮሳት ፍጹማን ወምስለ ኩሉ ፍጻሜ ማይበራ ለቅደስ ሰሀት የንተላይ ለኩሉ ቤተ ክርስቲያን ቀደስኩካ እንከርሰምከ ያላቸው የነቢያት ወገኖች ካሉበት ውስተ ኩሉ ምድረ ወፅአ ነገሮሙ ወእስከ አጽናፈ ዓለም በሕፃ ነቢቦ ያላቸው የሐዋርያት ወገን ካለበት ያግባችሁ አሜን አላውያን ነገሥታት አላውያን መኳንንት ፍትወታት እኩያት ቶትን ድል የነሱ የሰማይታት ወገኖች ካሉበት መርገም መርገመ ጊባል ያልወደቀባቸው ኃጢአት አዳም የሌለባቸው ነው። ሀቤ ብሩካኑ ላቤ የተባሉ የጻድቃን ወገኖች ካሉበት ፀሐይ ከመመላለስ አባይ ከመፍሰስ እንዳያቋረጥ ምስጋናን የማያቋረጥ የመላእክት ወገኖች ካሉበት ፍጹማን የሚሆኑ የመነኮሳት የደናገል ወገኖች ካሉበት ያግባችሁ። ከምእመናን አሕዛብ በላይ የምትሆን የምእመናን ፍጹም አንድነት ካለበት ያግባችሁ ብሏል አሚን። ስለዚህ እነዚህ ቅዱስ ጳውሎስ ሲናገር እናንተ ግን የሕያው እግዚአብሔር ከተማ ወደምትሆን ወደ ጽዮን ተራራ በሰማያት ወዳለችው ኢየሩሳሌም ደስ ብሏቸው ወደሚኖሩ አይላፍ መላእክት ደርሳችኋለ ስማቸው በሰማይ ወደ ተጻፈ ወደ ማይበረ በኩርም ሁሉን ወደሚገዛም ወደ እግዚአብሔር ወደ ፍጹማን ጸድቃንም ነፍሳት ደርሳችኋል ብሏል። ስለዚህ ዛሬ በቀጽረ ቤተክርስቲያን ክርስቲያን ዙሪያ በእነዚህ ከላይ በተዘዘሩት ዝርዝር የሚዘከረው ቤተ ክርስቲያን ለቅዱሳን በሕይወታቸው በሞታቸው ማረፊያቸው ናትና ከእነርሱ ጋር ኅብረት ለመፍጠር ማላጅነታቸው በረዴታቸው ለመጠቀም ሰማይታት መቃብር አንዲት በሆነች ቤተ ክርስቲያን ዙሪያ ይሁን እርሷ በሰማይታት አጽም የምትከብር አይደለም። ሰማይታት ከቤተ ክርስቲያን ክብርን ይቀበሉ እንጂ በአባቶቻችን በቅዱሳን ዋርተች ስለ አነጸች አንዲት መሰብሰቢያ ስለ ቤት ስም ለምትሆን ቤተ ክርስቲያን መንፈስ ቅዱስ እንደተናገረ ክብር ክብር አላትና፣ የሰማይታት ዓለም በቤተ ክርስቲያን በገዳም ያኖሩ ስጋቸው ከተቀበረበት ቦታ ለደዌያን፣ ለታመሙ ጥቅምንና ድህነትን ለሚሹ ሰዎች ድህነት ጥቅም ይሆን ዘንድ ለምኑ ይላል። በዚህ ንባብ መሰረት ድኅነትንና ጥቅምን የሚሹ ሰዎች ሁሉ እነዚህ ቅዱሳን በተቀበሩበት ባጸደ ቤተ ክርስቲያን ስማቸው መጠራታቸው በስማቸው ዝክር መዝክራቸው ተገቢ ነው ማለት ነው። ነገር ግን ከዚህ በላይ የሚነሳው ጥያቄ በቅዱሳት በዓላት ሆነ በሰንበታት በዓላት ተሰብስበ የስማቸውን መጥራት፣ ለነዳያን መስጠት፣ በመጠኑ መብላት የመጣት መጽሐፍ ቅዱሳዊ ትርጉም አለው ወይም የለውም የሚል ነው። እነዚህም ለማየት ያመቸን ዘንድ ለይተን እናስቀምጣቸው። ሰንበቴ ሰንበቴ ሰነበተ አከበረ ከሚለው ግስ የተገሰሰደ ሲሆን፣ አረፈ፣ ተወ፣ አቆመ፣ ቦዘነ ስለ በዓል ስራ ፈታ ማለት ነው። ይህም ማለት ሰዎች በተሰበሰበው እየሳምንቱ እሁድ ለነዳያን የሚበሉበት እነርሱም ማኅበራዊና ግላዊ ችግሮቻቸውን በውይይት የሚፈቱበት በመሆኑ የሚዘከረውም በየተራው በመሆኑ ተረኛው የኔ ሰንበት ነው ለማለት ሰንበቴ ይላል። ምክንያቱም በግዕዝ ሰንበቴ ማለት የኔ ሰንበት ማለት ነውና የሚወለው በዘፈቀደ ሳይሆን ምንም ዛሬ ተግባራዊነቱ ብዙ ባይታየም አበ በማስቀጡት ቅናት ነው። ሰንበተ ሰንበታት የሚለው በዘጠና አንድ ቀን ሲሆን ብዙ ጸሎት የሚጸለይበት ጸሎት ወደ እግዚአብሔር የሚደርግበት ዝክር በማይበለም የሚዘከርበት ዕለት ነው። አሰላምን፣ ሁልጊዜ እሁድ ቀን የሚውል በሆነ መስከረም በሆነ መስከረም አንድ ቀን እሁድ ቢሆን የዕለት ሰንበተ ሰንበታት ይባላል። ከዚህም ቀን ማለትም ከመስከረም አንድ እሁድ ጀምሮ እስከ ዘጠና አንድ ቀን እየቆጠሩ ሰንበተ ሰንበታት በዓመት አራት ጊዜ እሁድ ቀን ይውላል። ለምሳሌ መስከረም አንድ እሁድ ቀን ቢውል ከመስከረም መስከረም ሁለት ሰኞ ጀምሮ እስከ ታኅሳስ ሁለት እሁድ ቀን ድረስ ዘጠና አንድ ቀን ይሆናል። በዚህ ዕለት ሰንበተ ሰንበታት ይሆናል። ይህ አንደኛው ሰንበተ ሰንበታት። እንዲሁም ከታኅሳስ ሦስት ሰኞ እስከ መጋቢት ሦስት ዘጠና አንድ ቀን ይሆናል። ሁለተኛው ሰንበት ሰንበተ መጋቢት ሶስት እሁድ ነው። ዳግመኛም ከመጋቢቱ አራት እስከ ሰኔ አራት ዘጠና አንድ ይሆናል። እኛም ሰንበተ ሰንበታት ሰኔ አራት እሑድ ይውላል። ከሰኔ አምስት እስከ ጳጉሜ አምስት ዘጠና አንድ ቀን ይሆናል። አራተኛው ሰንበተ ሰንበታት ጳጉሜን አምስት ይሆናል ማለት ነው። ቀዳሚት ሰንበት እግዚአብሔር 22ቱ ስነ ፍጥረት ፈጥሮ ያረፈባት ነው። እግዚአብሔር በሰባተኛው ቀን ከሰራው ስራ ሁሉ አረፈ። እግዚአብሔር ሰባተኛውን ቀን ባረካት ቀደሳትም። ሊፈጥረውም ከጀመረው 12 በእርሷ አርፈዋል። እስራኤልን በሰባተኛው ቀን ምንም ሥራ እንዳይሰሩ የተከለከለበት ዕለት ነው። የሰንበትን ቀን ትቀድስ ዘንድ አስብ የተባለላት ዕለት ናት። በዘጸአት ምዕራፍ ሃያ ከቁጥር ስምንት እስከ እንዲሁም ይች ሰንበት የረፍት ፍልስጤም ምድር ረፍተ ፍልስጤም የእረፍት መንግስተ ሰማያት ምሳሌ ነውና በአዲስ ኪዳን የከዚች ከሰንበተ አይሁድ ጋር ጌታ አስራ ስራ የሰራባት ማለትም ዓለምን የፈጠረባት የተጸነሰባት የተነሳባት ዳግም የመጣባት ዕለት እሁድ ትከብራለች። የሰኒ ዘሚካኤሊቱ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።